መንግስታዊ አገልግሎቶች የተሳለጡ እንዲሆኑ በፈጠራ የታከለ ሀሳብ ማመንጨት አስፈላጊ መሆኑን የሚናገሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ፈተናዎችን ወደ እድል የሚቀይር የአመራር ብቃት ሊኖር ይገባል ብለዋል። የገጠሙንን የፖሊሲ ተግዳሮቶችን ለመፍታት ባህላዊና የተላመዱ አቀራረቦች ዛሬ መንግስታትና ሕዝቦች ለሚያጋጥሟቸው ውስብስብ ፈተናዎች መፍትሄ ላይሰጡ ይችላሉ። ይህ እያደገ የመጣውን ውስብስብነት፣ ተለዋዋጭነት፣ እርግጠኛ አለመሆንና አለመቻልን በትክክል ተረድተው አዳዲስ መፍትሄዎችን ለመስጠት የሚችል አቅም ይጠይቃል። እያጋጠሙ ያሉ ችግሮች ባህሪ ከለመድናቸውና ከድሮዎቹ የተለዩና እጅግ በጣም ውስብስብ መሆናቸው ከጊዜ ወደ ጊዜ የጨመረ የሚሄደው የህዝብ ብዛት በፍጥነት እየገሰገሰ ያለው ዓለም አቀፋዊ ክልላዊና አካባቢያዊ መጠነ ሰፊ አዝማሚያዎች በፈጠራና በፍጥነት ላይ የተመሰረተ የመንግስት ምላሽ ያስፈልጋቸዋል። የስራና ክህሎት ሚኒስቴር ከኢንተርፕሪነርሺፕ ልማት ኢንስቲትዩት ጋር በመተባበር ለደቡብ ኢትዮጵያ ክልል አመራሮች የፈጠራ ሀሳብ ማጎልበቻ ስልጠና እየሰጠ ይገኛል። በዚህ መርሃ ግብር ላይ የተገኙት ርዕሰ መስተዳድሩ ስራ ፈጣሪነትና ችግር ፈቺ ሀሳብ አመንጭነት ለግለሰቦች ብቻ የሚታው ሳይሆን መንግስት በራሱ ለብዙ ችግሮች መፍቻ ቁልፍ የሚሰጥ የመፍትሄ ሀሳብ አመንጪ መሆን አለበት ይላሉ። የመንግስት ሚና ለስራ ፈጣሪዎች ወይም ችግር ፈቺዎች ምቹ ስነ ምህዳር መፍጠር ብቻ ሳይሆን ራሱ ስራ ፈጣሪ ወይም ችግር ፈቺ ለመሆን የሚገደድበት የታሪክ ቅጥፋት ላይ ደርሰናል። ከነዚህ የእይታ ቀያሪ ፕሮግራሞች የመጀመሪያው ምሰሶው የአመራር ልማት ፕሮግራም አንዱ ነው። የምንገኝበት 21ኛው መቶ ክፍለ ዘመን ፋታ የማይሰጡ ተደራራቢና የተለመደውን መፍትሄ አካሄድ በፍጥነት ዋጋ የሚያሳጡ ክስተቶች የሞሉበት ነው። የማባራረብሻ የዘመናችን ልዩ መለያ እንደመሆኑ በዚህ ተለባባጭ ሁኔታ ውስጥ ፈጠራንና ኢኖቬሽንን ልዩ መለያ ያደረገ መንግስት ያስፈልጋል። ለህዝቦች ጥያቄ ምላሽ ሆኖ የተመሰረተው አዲሱ የደቡብ ኢትዮጵያ ክልል የተለያዩ ጸጋዎች ባለቤት እንደመሆኑ አዳጌ ፍላጎትና አዳዲስ ሀሳብ የሚነሳበት በመሆኑ የክልሉ አመራሮች ሁኔታዎችን የቀደመ ጥበብ የተካኑ መሆን እንደሚገባም አሳስበዋል። የአመራር ልማት ስልጠና በመውሰድም በማደራጀትም የዘይበል ልዩነትን በማምጣትም እጅግ በጣም ድንቅ የሚባል ለውጥ ያስመዘገቡ መዋቅሮች እየተፈጠሩ ናቸው። የደቡብ ኢትዮጵያ ክልልም የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ ከምንም በላይ የአመራር አቅም ግንባታ ፕሮግራሞቻችን፣ በተለይ አዲሱን ዘይቤ ተከትለን መምራት የግድ ይለናል። ይህንን ሶስት ራዕዮችን ለማሳካት በተለምዶ አመራር ማሳካት አንችልም። ብዙ ርቀትን መጓዝ አንችልም። አዲስ ባህል፣ አዲስ ዘይቤ ተከትለን ያለንን ጸጋና አቅም አውቀን ውጤት ማስመስገብ እንችላለን። እንደምንችልም ደግሞ የእስካሁኑ ጉዟችን ያመላክታል።